አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ ቻናል የቤተሰቦች እንዴት ናቸው ደህና ናችሁ? አልሀምዱሊላህ። እንዲያን ዛሬ በአዲስ ቪዲዮ ብቅ ብያለሁ። ዛሬ የመጣሁበት ደግሞ የዘቢብ አሰራር ይዤላችሁ ብቅ ብያለሁ። የዘቢብ አሰራር እንግዲህ በዚህ መልክ አዘጋጅቼዋለሁ ለእናንተ ልላሳያችሁ ነው እንጂ እኔ ዘብዝፌ እስከ ስድስት ሰዓት በውጭ ርቆ ዘብዝፌው አስቀምጬው ከዛ በኋላ እፈጨዋለሁ ማለት ነው። እዚጋ ዛርጌዋለሁ፣ ማሽን ላርጌዋለሁ አሁን መፍጨት ጀምራለሁ ማለት ነው። ይሄ ዘቢቡ ነው ለእናንተ ላሳያችሁ ነው። በዚህ በሳን ቀነስኩት እኔ ደግሞ የው ማሽኑ ላዝገብቼ ቁጭ አድርጌዋለሁ። አሁን ወዚህ ጋር ብርቱካንና ቱፋ ዘጋጅች ያለው ፈጨዋለሁ ማለት ነው። ዘቢቡን ይፈጨዋለሁ። መጀመሪያ መፈጨት አለበት በጣም ደረቅ ስለሆነ ተቡርቱካኑና ተቱፋ አስቀድሞ እሱን በደንብ ይፈጫል ማለት ነው። እሱን ከፈጫችሁት በኋላ ውሀ ተጨምሩን አሁን እዚህ ጋር ይሄው ዘቢቡን ልፈጨው ነው እንዴ። ብርቱካንን ጃይዝ አድርጌ ያለው ውሀ አለኝ ውሀ አዘጋጅቻ ያለው። አሁን እዚህ ጋር ይሄው ዘቢቡን ብቻ እንደዚህ ፈጫሁት፣ ለብቻው መጀመሪያ መፈጨት አለበት። እና መልሽ ደሞ ምን አግራቃረው አፕልና ብርቱካኑን አንድ ላይ አድርጌ እፈጨዋለሁ ማለት ነው። ለእነዚህ እንደዚህ ቆራርጣችሁት ምናምን ጃይዝ ታደረጉና ማሽን ውስጥ ይጨምራል። እንደዚህ ጨምሬዋለሁ። አሁን እፈጨዋለሁ ማለት ነው። አንድ ላይ አብሯችሁ ትፈጩታላችሁ ማሽኑ ላይ። መጨረሻ ላይ እንደዚህ አተላውን አውጥቼ ሁለተኛ ደግሞ በደንብ ሊሳመርልኝ። አተላውን ካወጡ በኋላ መልሼ ማሽኑ ላይ አርቄዋለሁ ማለት ነው። የጣፍ ጣሊያን አተላውን አውጥታችሁ መለሳችሁ ትንሽ በማሽን ሲፈጩት ይጣፍጣል ማለት ነው። አሁን እዚህ ጋር አተላው አውጥቼ ወደ ማሽኑ ካርኩት በኋላ መፍጨት ጀምር ፈጫውት ማለት ነው። ከዛ ምን አደርጋለው መጨረሻ ላይ እና ለዚህ በተዘጋጀ በአማረ መልክ ጃይ ዛሪቄ ልጠጣው ነው ማለት ነው። ቢስሚላህ አሁን ቀምሰን እናየዋለን ማለት ነው። አብራት በጣም የጣፍ ጁስ ነው። ለደም ማነስ በጣም አሪፍ ነው። እኔ ለደም ማነስ ስለምንድን ስለሚል ነው። ደም ማነስ አለባቸው ሰዎቹ ዘቢብ ማለት ብዙዎቻቸው ልትታወቁ ትችላላችሁ። መታወቁም ደግሞ ሊኖራልትኖ ትችላላችሁ። ደም ብዛት ላለበት ሰው አይሆንም። ደም ማነስ ብቻ ላለባችሁ ፈሽታችሁ፣ ይህም በቤታችሁ እያዘጋጁ ጠጡ ይላቸዋለሁ። በጣም ምርጥም የሚያምር ጁስ ነው ይላቸዋለሁ። ተጠቀሙት። ይሄ ቀሚሼ ዋለው ሰርቼ ዋለሁ እንደዚህ ፍሪጅ ያስቀመጥኩ የቀነስኩ ጠጣዋለሁ ማለት ነው። አሁን ይሄ ቢያንስ ለሁለት ጊዜ፣ ሶስት ጊዜ እጠጣዋለሁ ማለት ነው። ይመቻችሁ።